ስንሄድ ብላይ ነበር አልፈጠንኩብሽም፣ አይደል አብዬ? አይ ማቲ ትንሽ ፈጥኗል፣ ግን ላይክ ምንም አይልም። ቅልጥ ፍናሽ ደስ ይላለሽ፣ ግን በጣም ኦቨር እንዳታፈጥኝ ከዚህ በላይ። ከወንድሜ ጋር ተጣለው። ወንድሜ እሱን ጓደኛ እንደሆነ አወቀብኝ። ከዛ ከወንድሜ ጋር ስጣለ ወንድሜ በጣም አዘነብኝ፣ ምናምን ከዛ ምርጫ ተሰጠኝ ወይ ደግሞ ስራ ትተሽ እሱን መርጠሽ ውጪ፣ ወይ ደግሞ እዚህ ዝም ብለሽ ስር ያለኝ ከወንድሜ ጋር ስለመሰራ ትምህርት እየተማርኩ ስለነበረ እኔ ደግሞ በጣም አፍቅሬው ስለነበረ ከዛ እኔ ትምህርቴን ትቼ አልፈልግም ብያቸው ከእናቴ ጋር ወደ ገጠር ሄድኩ። እናቴ አታማ ስድን ለበዓል ወደ ገጠር ሄድን ሄጄ ስመጣ ይቅርታ ዜድን አስገቧት። ኮመንታተር ድምፅ እየሆኗት ነው። ዜድ እያሉ ነው ማንደውነት እንደውነት ዜድ አላውቅም። ዜድ ችግር ላይነት እያሉ ነው። የገንዘብ እርዳታ አይደለም ብላ ራሷ ከጻፈች ሞደሬተሮች አስገቧት። የገንዘብ እርዳታ አይደለም ካለች ከዛ ውጭ ግን እንዳታስገ ካላለች እንዳታስገቡ። ንኪ እሺ ይቅርታ ከዚህ በኋላ ላቋርጥሽ። ኧረ ችግር የለው መሐቡዬ ከዛ ሀገር ቤት እጄ ከመጣው በኋላ በሄድኩበት ለአዲስ አመት ነበረ ሄድኩት። በሶስት ቀን አልቻልኩም በጣም እና በሶስት ቀን ወደ ሀረር ተመልሽ የመጣው ስራም አቆምኩ፣ ተከለከልኩ እና ወደ ስንት አመት መሰለሽ? አራት አመት ምናምን ኖር ያለው ወንድሜ ጋር እየሰራሁለት ማለት ነው፣ እንደ እህትም እንደ ሰራተኛም ግን ያስተምራኝ ነበር። ከዛ ስመጣ፣ እሺ እኔ ጋር ተመልሰሽ ካልገባሽ፣ እሱም አግብቶ ነበር እና ተመልሰሽ ከገባሽ ደሞዝሽ እያሰብኩልሽ፣ ስለዚህ እሱን ትተያለሽ። እሱ ደግሞ ምንም የለውም፣ ስለዚህ አቀጤም ስባል እኔ ደግሞ አልፈልግም፣ ከፈለግክ ደግሞ ዝም አታስብልኝ፣ ወጥቼ መስራት ይችላለሁ ምናምን እያልኩ ቆየን። ከዛ ሀገር ቤት እጅ ስመጣ 100 ሺህ ብር ሰጣታለሁ አምስት አመት ይሰራችበት ከዛ ወጪ አልሰራም አለችኝ ብሎ ለቤተሰብ ተናገረብኝ። ከዛ ሁሉም አወቁ። ሽማግሌ ሳይላ ከኔና ባሌ አንድ ላይ ሆነን እሱ 20 ስንት አመት 23 24 አመት ቢሆነው ነው ያኔ፣ እኔ 17 ነኝ ከዛ አንድ ላይ ሆነን በቃ ይፋታሉ ምናምን ብሎ ሁሉም ማወራ ልክ አስራ ስምንት አመት ሲሞላ ይመሰለሽ 18 አመት ሲሞላኝ ያንድ ላይ ነን ሽማግሌ ታላ ከገጠር በ18 አመቴ ያ ሰርግ ተደገሰው ለመስቀል አገር ቤት ገባው። ከዛ ሰርግ ተደግሶ መልስ በላል በ18 ዓመት ማለት ነው። ከዛ ተቀበሉ ቤተሰቦቼም፣ እሺ ያሉ ደስ አላቸው። እናቴ ምናምን፣ ወንድሜ ደስተኛ አልነበረም። ለሰርጌም አልገባም። እኔንም ዘግቶኛል። ከዛ አልሻለሁ። አገር ቤት መልስ ገብቼ ከመጣው በኋላ እዚሁ ልክ 19 ዓመት ሲሞላኝ አረገዝኩ። 19 ዓመት ሲሞላኝ አረገዝኩ። ዘጠኝ ወር በሰላም እስከ ዘጠኝ ወር ሰላም ነበር። ልክ ምጤ መጣ። ምጤ ሲመጣ ይሄ በእና ሀገር ባልፈልግም ብቻ ይቅርታ ብዬ ያው ከሱ ስለሚጀምር ነው። ልክ የዛን ቀን ምጥ የመጣው ሆስፒታል ገባው ልጅ የሞተብኝ በአስራ ዘጠኝ አመት ማለት ነው በምጥ ወለድኩ። ከዛ በምጥ ወለድኩ ልጆች ታፍማስናለው ይኔናት አይም ሶሪ ቸገር የለው አብዬ ከዛ እሺ በቃ ብዬ በቃ ፈጣሪ በጣም ሐዘኝ የነበር ብታይ በጣም ተጎድቼ ነበር። የነሱም እንትን ያው ተጣልቼ ሳን ነበር። በቃ ታውቂያለሽ፣ ሰው ሁሉም ልጅነት ነው ምናምን፣ በቃ ገና ነኝ ብዬ ያው ብዙም ባትጽናኝ ታውቂያለሽ፣ በልጅ ጉዳይ በቃ እግዚአብሔር ይሰጠኛል ሌላ ምናምን ብዬልሽ፣ በቃ ህይወት ቀጠለ። ስራ ነበረኝ እንዳጋጣሚ ስራዬም ተበላሸ። በጣም ሰራ ነበር ሱቅ የራሴ ከፈቱ ባል አታግቢ ደሃን ቅርብሽ የተባልኩም በጣም ድህነቱ ሳይሆን ስራ በጣም ይወድ ነበር። ስራ በጣም ስለሚወድ በጣም ጎበዝ ስለነበር የራሱ ባጃጅ ነበረው ገዛ። ከዛ ድጋሚ ስራው ሲበላሽ ቤት ቁጭ አልኩ። ቁጭ ስል ደግሞ ትምህርት፣ የጸጉር ቤት እኔም በጣም ጎበዝ ነኝ እና ይ ፀጉር ቤት ተማርኩልሽ። ከተማርኩ በኋላ ያን ልጄ እንደዚህ ከሆነ በኋላ ማለት ነው ነሐሴ አስራ ስድስት ወልጄ መስከረም ሰላሳ ተነስቼ ጸጉር ቤት ሰለጠንኩ። በቃ አልችልም ብዬ ማለት ነው። ከዛ እሱም አይፈልግም፣ በጣም ነው የሚወደኝ። በቃ ይሄ እነዚህ ይፋታሉ፣ በቃ ምንም አይዘልቅም ምናምን እያሉ ነበር። ከዛ ድጋሚ ቤት ሲሆን ፀጉር ቤት የሰው ቤት ሰራው የራስሽ ለምደሽ ያው የሰው ቤት ኢትዮጵያ ላይ ትንሽ ነው ደሞዙ። ሀረርዳይ ስለምኖር 2500 ብር ተቀጠርኩ። ከዛ ኦፕራሲዮን ስላልነበርኩ ምጥ ስለወለድኩ ድጋሚ እርጉዞንኩ። ድጋሚ በቃ እግዚአብሔር ሰጠኝ ብዬ ቤት አሁን በስነስርዓት እግዚአብሔር ከሰጠኝ በቃ ተከታትዬ ራሴን ጠብቄ በቃ እግዚአብሔር ያውቃል ብዬ ድጋሚ ሳረግስ፣ አሁን የስንት ወር አራስ መሰልኩሽ? የሁለት ወር አራስ ነኝ እና በቃ ታውቂያለሽ ልክ ስምንት ወር ነሐሴ አስራ ስድስት የሆኑ ማለት ነው። እኔም ሀያ ዓመት ሞላኝ። አንዴ ቅርታ ይማሪ ፈጣሪ አይሳሳትም እሱ ሁሌም ትክክል ነው። እሱ ሲሰጥም ሲሰጥም ሲነሳም ሁሌም ትክክል ነው እሱ የሆነ ክብድ ብሎሽ ያውቃል? እግዚአብሔርን በቃ ይሳሳትን ብለሽ የምታስብ እንዴት መሰለሽ። አቦ አንዴ ሲሆን እሽ በቃ ፈጣሪ ይሳሳት ምናምን ብለሽ እንድትቀበል ያደረገሻሉ። ሁለቴ ሲሆን ከባል ነው ፈጣሪ ይሳሳትማ። ይሄን ያው እሱ እኮ ተሳስቶ እና ከዛ በቃ ሁለተኛ እንደዛ ሆኖ ይቀርታ በቃ አይዞሽ የእኔ እናት፣ አንዴ ቢሆን ፈጣሪ አይሳሳትም ይባላል። ሁለቴ ሲሆን ያልሽው ነገር አሁንም እንዳትሳሳች። ፈጣሪ አንዴም ሆነ ሁለቴም ሆነ ሶስቴም ሆነ መቼም መቼም አይሳሳትም። እሱ ሁሌም ትክክል ነው። ሲሰጥም ሲነሳም ትክክል ነው። እሱ ተሳስቶ አያውቅም። እሱ ለእኛ ከኛ በላይ እያውቅልን አልገባሽ። የፈጠረን አምላክ ለእኛ ከኛ በላይ እሱ ነው የሚያውቅልን። ይቅርታ አገረሺ በጣም እና እንደዚያ አልሻለሁ ብቻዬን ከእዛ። አሁንም ድጋሚ እንደዚህ ደግሞ ታውቂያለሽ የሆነ ጉጉት ጎጉቶ ብታይ ከዛ ደግሞ ድጋሜ የመጀመሪያው ፆታ አውቀን ነበር፣ ወንድ ነበር እና ድጋሜ በጣም ጓጉቶ ነበር። ሰባት ወር ካለፍኩ በኋላ ብዙ ምርመራ አረኩ። ኪዩዬ ካሜራሽን ጥረጊው ካሜራሽ አመድ የተበተነበት ይመስላል። እሺ፣ አሁንስ እንደ እሱ ይሻላል። ይሄን ያክል ደግሞ ልጅነት ልጅነት ብዬ እግብ ለምኝ ናትእውዛ እግዚአብሔር ይሰጠናል። ሆ በጣም የምትጓጉ አለ አይደለ ሲጓጓው ሁላ በቃ አትጓጓ። የመጀመሪያው እንደዛሆነ ለእናቴ ራሱ አልነገርኳትም። ርጉዝ መሆኔ ማንም አያውቅም። የመጀመሪያው ፈራቻ ስላለብኝ በቃ እግዚአብሔር ይህን ስለሰጠኝ በቃ መስገኝ ሲሆን ይወቁ ምናምን ብዬ ነበር። ከዛ እናቴም ሰምታ ነበር ልክ በአስራ ስድስት ለዶክተሮች ጋር እጄ እንደዛ ሰማ በቃ ምን አሰብኩ መሰለች ቶሎ እናቴ ጋር መደወል እንዳለብኝ እናቴ ጋር ደውዬ እንትን አልኳል እማዬ ሰምታለች እህቴ ነግራት እንደዚህ እርጉዝ ነቻ ይቻላለሁ ብላ ቤት የሚመጣ የለም የሚጠይቀኝ የለም በዛ መኪኛት ባልኩሽ ማለት ነው ከሁላቸውም ወጥቼ ከዛ በቃ እናቴ ደወልኩለት በአስራ ሰባት እንደዛ ሆስፒታል ከመጣ በኋላ እናቴ ምህት እዚህ መእታ ቤት ከዛ እናቴ በቃ የሶስት ወር እርጉዝ ነበርኩ። እኔ ግን ነገ ልሰራ ነው፣ አልታወቀምን ምንም ደሞ ልሞትም እችላለሁ። ከዛ እኔ ወደ ሶስት ሞቷል ተብያለሁ። እሷ ደግሞ ገጠር ስለምትወል በጣም ነው የምታሳዝነኝ። ከዛ ብዬ ደውዬ እናቴ በቃ የሶስት ወር እርጉዝ ነበርኩ፣ ባለፈው እኮ አስወርደኝ አድኩ አታውቂያለሽ። አላመነችኝም። ደርሳለች ተብያለሁ ምናምን። በዛኛው በጣም ነው የተጎዳችው። ሁላቸውም ሶስት ልጅ ድራለች ግን ማንም አልወለደም ቤት ከወንድም ቀጥሎ እኔን ያገባሁት የኔም ታላቅ ደግሞ በቅርብ አግኝታለች፣ ወንድም የማልወለደን ከዛ በጣም ተጎድታ ስብር ብላ፣ ከእኔ በላይ ታውቂያለሽ፣ ስፍስፍ ብላ ስራየዋት። እንደዛ ብዬ ነገርኳትና አላመነችኝም፣ ግን ተቀበለችኝ፣ አሳመንኳት። በማግስቱ ሲኤስ ተሰራው፣ በቃ ኦፕራሽን ተሰራው፣ መጣው፣ አወቀች፣ ግን አበዱ። እቤት አቡዬ ማርያምን እንደዚህ ሆኜ ሁለተኛ እንደዚህ ማንም የሆነ ሰው ፈጥቅ ይል የሆነ ሰው አጭራሽ ቀስ ነው የሚሰብር እንደዚህ ስለነበሩ ግን ባሌ አገቤ ሳይለየኝ በቃ ያለውልሽ የሆነ የሚፈልግ ነው ታቂያለሽ፣ እየፈለግም አለውልሽ አይዞሽ እያለ ብቻው ሲወጣ ሲገባ፣ አንድ ሆስፒታል ደሞ ታቂያለሽ፣ ሚስት አሁን ባለሽ ተኝቶ ሆስፒታል ልትሞትም ልትተርፍም ትችላለች። ወደዋ ውስጥ ሞታለች እየተባሽ መድኃኒት ሊገዛ ይወጣል። ስራ ባጃጅ ነው የሚሰራው እንዳልኩሽ። ከዛ ላጊዜ የለም ያላቸው ናቸው እና ላጊዜ የለ ምን የለ። ከዛ መጨረሻ እንደዚህ ሆነና ድጋሚ ቤት ስገባ ማንም የለኝም፣ ማርያምን ማንም እንደ እናት። እናቴ ደግሞ እንዳትመጣ በቃ እኔ ደህና ነኝ ኖርማል ነኝ ምናምን ብዬ ኖርማን በሶስት ወረ ሰወርዶ እንጆን ተጠርግ ያለው እንጂ ሌላ ምንም ነገር የለም ብዬ አሳምኛት አለው። ግን አብዬ በቃ እንደናት በቃ የእናቱን ድርሻ ገንፎ ሰርቶ እዚህ ጋኔን ብሎ ልብሴን አጥቦ እንትን እንዴት ልበልሽ? አብዬ ባል ግዴታ ነው እኮ ግን የሆነ ሁሌ ሲሆን አለ አደለ መጀመሪያውም እንደዛ ሁለተኛ እንደዚህ ሲሆን በቃ ልብሴን አጥቦ ደሜን አይቀረውም አብዬ እና በቃ እንዴት ልበልሽ? ማንም ከሱ ውጭ አሁን የለኝም። በጣም ወደው በጣም ማከብረው ባኖ እንደ ለበለሳን አንተን አቃተኝ። ይቅርታ። አይዞሽ፣ አይዞሽ። እና አሁን እንዴት ነሽ? አሁን ሶስተኛ ልጅ መጥቷል ወይስ? ይሄ ከተፈጠረ ምን ያህል ጊዜ ሆነ? ደህና ከእናት በላይ ምናለ፣ እናትሽ ከጎንሽ ነች። አለን እናትሽ፣ ትመጣለች፣ ትጠይቅሻለች። አልመጣችም። እሷ ልትመጣ ስትል፣ መቼ ነው በቅርብ ልትመጣ ነበረ? እሷ ማሟት ነበር። እና በቅርብ ልትመጣ ስትል ደግሞ አያቴ ያረፈ በዚህ አጋጣሚ ሾተላይ የሚባል ነገር አለ። ተመርምሬ ነበር። ያለ ሆስፒታል አልነበረም። በዛ ኬዝ የመጀመሪያ እንደዛ ስለሆነ አንዴ ሾተ ላይ ይታያለሁ። የደም አይነት በጣም ተጠንቅቄ ነበር። በዚህኛው ነው። ዙሽነት እንደዚህ ናት። ግን ሁሌም በህይወታችን የምንፈተነው ፈጣሪ እኛ እንድናስታውሰው እኛ የሰው ልጆች በተፈጥሮ እንትን ካልሆነ ላይክ ዩ ነው ችግር ላይ ካልሆንን ፈጣሪያችንን አናስታውስም። እና ፈጣሪ እኛ እንድናስታውሰው እንድናስበው፣ እንድንለምነው፣ ጧት ማታ እንድናነሳው ሲፈልግ ነው ችግር የሚሰጠን። ለምን እኛ ሰዎች በተፈጥሮ ከተመቻቸልን ፈጣሪ ትዝ አይለንም። ዶክተሮች አሁን ሶስተኛ እርግዝና ከተፈጠረ ዶክተሮች ምን እንድታደርጊ ነገሩሽ? ድጋሚ አሁንም ለሶስተኛ ጊዜ የመጀመሪያውን ኬዙን አልታወቀም፣ ታፈነን ያሉት የሆኑን ድንገት ምንም የታወቀ ነገር የለም። ብቻ ኔ እምነት አይኖረኝም ብ የመጀመሪያው ራሱ ሁለተኛ ሲፈጠር በቃ ማለት ለው ነበር። አሁን አንቺ እንትን ያስፈልግሻል፣ ቴራፒ ማድረግ አለብሽ። ከዚህ ፍርሃትሽ፣ ጭንቀትሽ ሳትድኝ ሶስተኛ እርግዝና መፈጠር የለበትም። መጀመሪያ አንቺ ታክ ሚደረግ አለብሽ፣ አንቺ መዳን አለብሽ። ገባሽ? ጥሩ ሆስፒታል መሄድ፣ መታየት፣ ማድረግ ያለብሽ ጥንቃቄዎች ሁሉ ማድረግ አለብሽ። አሁን ኦሬዲ ማይንድሽ ስለተጎዳ አሁንም ሶስተኛ ጊዜ ልጅ ቢመጣም ሶስተኛ ጊዜም ይሞታል ብለሽ ስለምታስቢ ትንሽ ቆይ፣ ትሪት ተደረጊ፣ ታከሚ፣ በደንብ ዳኝ። ብዙ ምክንያቶች ሊኖሩ ይችላሉ። ዶክተሮችን አማክሪ። ለራስሽ ቅድሚያ ስጪ። እንዴት ነው? ለራስሽ ቦታ ስጪ። መጀመሪያ አንቺ ታከሚ፣ ዳኝ። መጀመሪያ አንቺ አንቺ ቆስለሻል። አሁን መዳን አለብሽ። የደረሰብሽ ነገር ቀላል አይደለም እና ላይክ ፍርሃትን ይለቃል። እኔ እንኳን አሁን ማለት ነው አሁን አሁን እንደዚህ ባንዴ ፍርሃት ውስጥ የገባሁት ዩቱብ ላይ የሆነች እናት ሁለት ጾታ ያለው ልጅ ወልዳ እና አይተሽዋል። በቃ እሱን አይቼ ነው እኔ አሁን ባንዴ ጭንቀት ውስጥ ፍርሃት ውስጥ ገብቼ ነው። ሶስተኛ ልጅ የመውለድ ጉጉቴ የነበረው ጠዋት ማታ ፈጣሪ ለምን የነበረውን ጠፋ ከውስጤ ፍላጎቴ፣ ፍርሃት ማለት ነው ፍርሃት አጠፋብኝ፣ ፍላጎቴ ምኞቴን አጠፋብኝ። እና የደረሰብሽ ነገር አንቺ ከአንዴም ሁለት ጊዜ ስትወልጂ ሲሞትብሽ፣ ላይክ በቃ እኔ ሁሌም የሚሞትብኛል ብለሽ እንድታስብ እያደረግሻል ይሄ። እና ለዛ ትሪት መደረግ አለብሽ። የኔን ተሞክሮ ልንገራት ፕሊስ። እሺ ቆይ፣ አንዲት እናት ያን የእሱን ተሞክሮ ልትነግርሽ ነው። እና የሁድ ጊዜ ተከታታይ ነው ያው የድን ሰ ላገኘው ዛሬ በጣም ነው የማመሰግነው። አንዳንዶቹ ሾተ ላይ ነው እያሉ ነው። እሱን ቼክ ተደርገሻል ታይቼ ነበር። ሀና ትልቅ ሆስፒታል የሚባለው አለ የሚባለው አንድ ጠቅላላ ሆስፒታል ብቻ ነውና እዛም ሾተ ላይ በሰባት ወር መድኃኒት መወሰድ ስላለበት የመጀመሪያውም ኬስ ስለነበረ ስላልታወቀ ሄጄ ተመርምሬ ያለ ሁለታችንም ሄደን ተመርምረን ግን ምንም ሾተ ላይ እንዳልነበረ ሰላም እንደሆነ እስከ ስምንት በአስራ አምስት ሄጄ ነበር ሆስፒታል ኖርማል፣ ቁረጠኝ ምናምን እንደተቅማጥ ሲያመኝ ሄጄ ነበር። ሰላም እንደነበር ሾት ላይ ምንም፣ የአንቺ የመጀመሪያው ፍርሃት ነው እንጂማ ምንም ጤነኛ ልጅ ነው። ኪሎ ራሱ አንድ ነጥብ አምስት ብሎኝ፣ ሰባት ወር ላይ ማለት ነው እንትን ሌላ ደግሞ ምንድነው አርኤች ፋክቶር ሊሆን ይችላል። ያደሞ በጣም ጥሩ ጥሩ ትልልቅ ሆስፒታል መሄድ አለባት፣ ዶክተር መማከር አለባት። ለሶስተኛ ጊዜ ነገር እንዳይፈጠርባት ምን ማድረግ እንደምት መጀመሪያ እኮ አንድን ችግር ለመቅረፍ አንዲት እናት የኔን ተሞክሮ ላከፍላት ብላ ኢንቫይት አድርጊያት ነበር። ኢትዮጵያ ናት መሰለኝ ኔቶ እኳ ቢያረት መሰለኝ እምተነ ምንድን ነው ችግሩ ለመከላከል መልሴውን ማወቅ አለብና። ሁል ጊዜ አንድን ችግር ለመቅረፍ ችግሩ የሚፈጠርበት መንስኤ ነው መጀመሪያ ማወቅ ያለብን። መንስኤውን ካወቅን ነው ችግሩን መከላከል ምንችለው። የእኔ አስተሳሰብ እንደዛ ነው። መጀመሪያ መንስኤው ምንድን ነው የሚለው መጠናት አለበት። መንስኤው ምንድን ነው የሚለው ከተጠና፣ መንስኤው ከተደረሰበት ችግሩ እንዳይፈጠር መከላከል ቀላል ይሆናል። በመጀመሪያ ደረጃ እሷን ባሏን በደንብ ተመርምረው መንስኤው ምን እንደሆነ ታውቆ መልሴው ከታወቀ ችግሩ እንዳይፈጠር መከላከል ይቻላል ኦኬ ስለዚህ ሌሎች አንዳንድ ሰዎች ደግሞ ጻበል ተጠምቀሻል ወይ ፀበል ተጠመቂ ይያልሽ ነው ጻበል ሞከረሻል ጣምቄ ነበር እኔ ደግሞ እንደውም አሁን በቃ ቤተሰው ራሱ ነው ይሄ እንት ያረጋኛ አቃ አንቺ ቤተሰላም ነትና ስለ ቢሄር እንደማይ እየተጠመኩ ነበር። እንዳጋጣሚ ግን አብዛኛው ደግሞ አሁን በቃ ታውቂያለሽ፣ የሰውም እንዳሰሚ የሚያደርግሽ አንዳንዴ ስምሽን የሚሰብረው ሰው አለ አይደል መጀመሪያ ተጠመቂ ተጠመቂ ብዬሽ ተጠመቄ ነበር ግን እንደ ደርሰ አካባቢ ከዛ ጸበል ስለተጠመቅሽ ተጠምቀሽ ነበር እንደዚህ ትሄጂ ነበር እንደ እርጉዝ ተኮ ነው እኮ ጸበል አይደረግም ምናምን እያለኝ ነው እንጂ ተጠምቄ ነበር። ሰው አትስሚ፣ ልብሽ ያመነበትን አርጊ፣ ልብሽ የፈቀደውን ውስጥሽ፣ የሚልሽን ውስጥሽ ጸበል ሂጂ ሂጂ ሂጂ ካለሽ ብድግልሽ መሄድና መጠመቅ። ያለች ሰው ጸበል ጸበል አይጠመቅም ማለት ጸበል ምን ያደርጋል የሚሉሽ፣ አይኬድም ነው በእርግዝና ሰዓት አይኬድም ይላሉ ግማሹ። ግማሹ አይ ጸበል ብትሄጂ እኮ ምናምን ብቻ ታዲያ አንቺ አንቺ እንትን ብለሻል እርጉዞ ነሽ ነው ጸበል የሄድሽው? ጸበል ሄድ ነበር። አቡዬ መጀመሪያው በጣም ፍራቻ ነበረብኝ። ብያለ ያው ፈጥኝ ያረገዝኩ ኦፕራሲዮን ስላል ነበር ኦፕራሲዮን ስትሆኝ ዞሮ ጊዜ ፈልገ የለ እኔ ደግሞ ስቲሽ ብቻ ነበር የነበረኝ እና ቶሎ ነው ቢያንስ አምስት ወር ስድስት ወር ቆይቻለሁ ብለሽ ነው አይጠጣም እንጂ መጠመቅ ይቻላል። እርጉዝ ተሆኖ ጸበል አይጠጣም እንጂ መጠመቅ ይቻላል። ጸበል ለምን አይጠጣም? እርጉዝ ተሆኖ መጠጣም ይባላል። ግን የቤተክርስቲያን አባቶች ጠይቁ፣ አይጠጣም ከዚህ እስከዚህ ወር ሊያስወርድ ይችላል። እስከ አራት ወር ምናምን ባለው መጠጣት አይፈቀድም ምናምን ይላል። ጸበል አይጠጣም፣ አይጠጣም ግን መጠመቅ ይቻላል። መጠመቅ እኔም ይቻላል ብለው እያተጠመኩ ነበር እሺ እንትን አንዳንድ ሰዎች ደግሞ ቤተሰቦችሽን ይቅርታ ጠይቂ ታረቂ ከቤተሰቦችሽ ጋር እነሱን ብዳይ መተው ያኛው ልጅ ሲሞት ሁሉም ተሰብስበው ነበር። ታውቂያለሽ፣ ብቁ ስለሚጠብቁ ስለነበር እናት የተሰብስበው ነበር ይ ሁላቸውም፣ ወንድሜንም ዞሮ ለኔ በማሰብ ነው ዳታጊ ብዳ ይቅርታ ምናም ብዬ ኳል አጠፋሽን በቃ ምናም ብሎ እነሱን ይቅርታ ጠይቂያቸዋለሁ ሁላቸውም ማለት ነው። ታርቀሻል። ከቤተሰብ ጋር ሌሎቹ ወንድሞች ምና ሁላቸውም ይቅርታ ጠየኳቸው። በቃ በማሰብ ነው ምናምን ስላቸው፣ እሺ በቃ ተቀብለውን ሁላቸውም የቅርታ ጠይቅ ያለው በእርግጥ እንዴ ነው ሀብዬ ያፍ ይቅርታ አለ አይደለ ውስጥሽ ማሄደማለሽ። አንድ ሰው ይቅርታ አላረኩለትም፣ ይቅርታ አልጠየኩም። ለምን ብት ያኔ እንደሞ ደ ልጅ አዲስ አመት ላይ እንደዚህ ዘፈልግፈት ምናምን ብለውን በዛ ተጣልቻቸው ነበር አንድ ሰው ማለት ነው። እና ከዛ ግን ይቅርታም አልጠየኩም። በቃ ላይን የምጠይብ ሰው አለ አይደለ። ልክ የንቺ ልጅ ማጣት መሞት ብርቅ ነው ምናምን ብለውኝ፣ ያን ይቅርታ ማድረግ አልቻልኩም። ታገለ ብል ደስ ይለኛል፣ ግን ውስጥ ያልቀብልሻ አለ። የንቺ ልጅ ብርቅ ነው እንደዚህ መሞት ምናምን፣ ስንት ሰው ይሞት የለ የገዛ የሆነ ስጋሽ ሲደሽ አቺ ያሰው ብቻ ከባድ ነው። አይዞሽ አይዱን ምን እንደምልሽ አላውቅም። ፈጣሪ ያበርታሽ በጣም ከባድ ነው። አዘንሽ እንደ ልጅ ዘጠኝ ወር ባሁድ ተሸክሞ ጠብቆ ሲወለድ በሞት በጣም ከባድ ነው። እንደገና ከአንዴም ሁለቴ ሲሆን ደግሞ እ በጣም ይከብዳል። ግን ምን ይደረጋል? ፈጣሪ ነው ያመጣው። እሱ አይሳሳትም። እሱ ለምን አይባልም። እሱ ለምን ተብሎ አይጠየቅም። መብቱ ነው። ሰጪም እሱ ነው። ልጅ የሚሰጠውም የሚነሳውም እሱ ነው እና ማንም መብት የለውም እሱ እንደምን ብሎ የመጠየቅ አይዞሽ እህቴ እንትና ማናት ስማ ስዊት ስለሾተ ላይ ማለት የምፈልገው ነገር አልደርጋል የገባችው እንዴት ላም እግዚአብሔር ይመስገን። አንድ ነገር መናገር ፈልጌ ነው ስለ ሾተ ላይ በጣም ብዙ ሰዎች ጋብቻ ሊጋቡ ወይም ጓደኝነት ሊጀምሩ ልጅ ሊወልዱ ሲሉ ብዙ ጊዜ ኤች አይቪ ነው ቼክ የሚያረጉት። እሱ ነፃ ነው ብሎ ካሰቡ ሌላው ነገር ሁሉ በቃ ልክ እንደሆነ ነው የሚያስቡት። ግን አረጅ ፋክተር በጣም ማተር ያመጣል ማተር ያደርጋል ለእንደዚህ አይነት ጉዳይ ማለት ነው። በአጋጣሚ ሆነው እኔ የዚህ ችግር ባለቤት ነኝ ግን ቀድሜ ስላወኩ ኢንፎርሜሽኑ የሚገርምሽ አስራ ሰባት ዓመት ላይ ያወቅኩት በትምህርት ቤት ደም ስሰጥ ኔጌቲቭ ነሽ አድራች ኔጌቲቭ ነሽ ተብዬ ኢንፎርሜሽኑ ያኔ ኖረኝ ማለት ነው። እና ለዛ ነገር በጣም ኮንሰርን ሆኜ ነበረ እዛ ልጅ በሆንም ግን ይሄ ነገር ብዬ ልክ ሪሌሽንሽፕ ስገባ ትዳር ውስጥ ስገባ ምናምን ያንን እውቀት ተጠቀምኩት እና ብዙ ሰዎች ከኤች አይቪ ቀጥሎ ስለዚህ ነገር ትኩረት ቢያደርጉ አሁን እህቴ ያለችበት ችግር ላይ አይወድቁም። ምንድን ነው ጉንፋን ሲይዘን በብዛት መድኒስታን ውስጥ እራሱን ሰውነታችን ያክም አይደለም። ልክ እንደዚሁ የተቃራኒ የሆነውን የደም አይነት እንደ ባዕድ ነገር እንደ ቫይረስ አይቶ ሰውነታችን ያህ ነገር እንዳያድግ ጽንሱን የመቃወም ወይም ደግሞ ከጽንሱ ራሱን የመጠበቅ ነገር ነው የሚያደርገው። ስለዚህ ይሄ ነገር በጣም ኤርሊ ከአምስት ሳምንት ወይም ከዘጠኝ ሳምንት በፊት መወሰድ አለበት። የመጀመሪያው እርግዝና ሲፈጠር እኔ ይህንን መውሰድ ያለበት ሰው ይህንን መውሰድ ያለበት ሰው ብለዱን መጀመሪያ፣ አሁን እሷ መመርመር ያለባት ብለድ ታይፑን ተመርምራ አር ኤች ኔጌቲቭ ናት አይደለች የሚለው ነው የምታውቀው። የእሷና የባለው አሁን የእኔ እና የባለ ፖዚቲቭ እና ኔጌቲቭ ነው። እኔ አ ኔጌቲቭ ነኝ፣ እሱ ቤ ፖዚቲቭ ነው። ምንና ምን ነው ሆን ያለበት? ፖዚቲቭ ፖዚቲቭ ከሆነ ችግር የለም። ኔጌቲቭ ኔጌቲቭ ከሆነ ችግር የለም። ፖዚቲቭ ችግሩ ሲሆን፣ አዎ የልጁ በተለይ ደግሞ ሆድሽ ውስጥ ያለው በአባትየው ከወጣ በቃ ተቃራኒ ነው፣ ቫይረስ ነው እንደሆነ ነው የሚያስበው ሰውነትሽ ስለዚህ እንዲከላከል እንዳያደ ሊከላከለው የአንቺን ሰውነት ማዳን ነው እንዲ የሚፈልገው ልጁን እንደ ልጅ አይደለም አክሰብት የሚያደርገው። ስለዚህ የኔ ልጆች ሁለቱም በእኔ ደግሞ አልወጡም፣ ግን ይሄ ነገር ቀድሚያ አይምሮ ይህን ነገር ስለሚያውቀው ከዛ ጠለቅ ብዬም ደግሞ በሳይንሱም ስላወቅኩት ቀድሜ ለማርገዝ ስል በጣም እርግዝናው ገና እንደተፈጠረ ሆስፒታል ሄድኩኝ። ሶ፣ ይህንን ነገር እንደውም በጣም ያስጨነኳቸው ይመስለኝ ነበር። ሉዝ ማድረግ ስለማልፈልግ ቀድሜ መውሰድ አለብኝ ብዬ ከዘጠኝ ሳምንት በፊት ነው የወሰድኩት። ይሄ ማለት ምንድነው መሰለሽ? ሰውነትሽ ቫይረሱን ሳያነቃቃው ወይም አክቲቭ ሳያደረገው ቅድሚያ ትወጊያለሽ፣ የመጀመሪያውን ማለት ነው። ከዛ በሰባት ሳምንት ነው በጣም ብዙ ዶክተሮች አይባልም እንደዚህ ግን በሰባት ሳምንት ብቻ ነው መወለድ በሰባተኛው ወር፣ በሀያ ስምንት ወር ብቻ ነው በሀያ ስምንት ሳምንት ማለት ነው፣ ነው መወጋት ያለባችሁ ይሉና እና ኦሬዲ አክቲቭ ይሆናል ውስጡ ያለው ሰውነትሽን ይከላከላል። በቃ ልክ እንዳልኳችሁ የሆነን ቫይረስ ሰውነታችሁን ለማዳን እንደሚያደርገው አክቲቭ ከሆነ በኋላ በተደጋጋሚ እህቴ እንደሆነችው ነው። በቃ አፖርት አፖርት አፖርት ያደርገዋል ማለት ነው። ኦሬዲ ተነቃቅቷል፣ የሀ መከላከያ አክቲቭ ሆኗል ሰውነታችን ላይ ስለዚህ ድጋሚ ድጋሚ እንደያዘሽ ጉንፋን ለመከላከል ራሱን በጣም ስትሮንግ ያደርጋል ማለት ነው። ስለዚህ እህቴ እግዚአብሔር ስለሚችል ከዶክተር በላይ ከሁኔታ በላይ ስለሆነ በፈጣሪሽ ተማምነሽ አንዴም፣ ሁለቴም፣ ሶስቴም ብዙ ጊዜም ቢሆን እግዚአብሔር መልካም ነው የበለጠ ሊያቀርበሽ ስለሚሆን ጸንተሽ እንትን በይ።

በተለያየ በመሆኑ ተቆጥቶ ልጁን እንዲሞት ያደርጋል። ያንቺ ሲጋጭ ምናምን ስላሉ በመጀመሪያው ሁለታችንም መታየት አለብን ብለን ይሄኛው እርግዝና ሁለተኛ ከመፈጠሩ በፊት አይቼ ነበር፣ ግን ኖርማል ነው። የኛ እንደዛ ነበረ። የደም አይደለም የባለቤትሽ ደም ምንድን ነው? ፕላስ። ያንቺ ደግሞ ፕላስ። ኦኬ ፕላስ ከሆነ የአንቺ የተለየ ኬዝ ነው የሚሆነው ወይ እንዳልሹ ቅድም እህቶቼም ወንድሞቼም አልወለዱም ብለሽ ስላለ በደንብ በሳይንሱ የዘር ነገር እንዳይኖር በደንብ ሕክምና መውሰድ። ግን በዚህ አጋጣሚ ይሄንን ልናገር ስለፈለግኩ ነው። በጣም ቀላል ነገር ነው፣ ትንሽዬ መረጃ ነው፣ ግን በህይወት ዋጋ የሚያስከፍል ነው። እና እህት ወንድሞች፣ ልትጋቡ፣ ልታረግዙ፣ ልትወልዱ ያሰባችሁ ሰዎች ከሌሎች በሽታ ጎን ለጎን ስትመረመሩ የደም አይነታችሁን ወቁ። ካለዛ ችግር ይፈጠራል ለማለት ነው። ወይ ጉድ! አሁን ተፋቅረው ተዋደው ድሮ ኤች አይቪ ብቻ ነበር። አሁን ብለድ ታይፕም ተመርምሮ ፕላስ እና ኔጌቲቭ ከሆነ እርግዝና ሲፈጠር ያንን መርፌ መወጋት ማለት ነው። ምንም ችግር እኮ የለውም። ይኸው እኔና ባለቤት እያልኩሻለን። መጀመሪያ ቅድመናለሽ ነና እኛ አብዛኞቻችን አናስተውልም፣ ግን ከወሰድሽ ልክ አሁን በቃ ኤች አይቪ እንደሚፈራ በቃ ልጅም በጥንቃቄ መው